የሚያደርጉትን አያውቁምና ይቅርበላቸው አለ። ፈጣሪ ሆይ የሚያደርጉትን አያውቁምና ይቅርበላቸው። ረጋ ብትሉ ምን አለ? ለሁሉም ነገር ረጋ ብትሉ ብትረጋጉ እንዴ። መረጋጋት እኮ ፈጣሪም። እኔ ግን ይሄን ነው ያላችሁ። ግን እናንተ ኮሜንት ላይ ደግሞ በስመ አብ። ኧረ ተው ሰዎች ተው አንዳንዴ እኮ እነዚህ ልጆች እኛ ፈልገ ነው ሳይሆን እኛ እነሱ ፈልገው ሳይሆን እኛ ፈልገናቸው ነው የእነሱን ቪዲዮ የምንመለከተውና አንዳንዴ ከባድ ነው የሚጻፍ ኮሜንት። በስመ አብ ኧረ ተው፣ ለሰው መጥፎ ነገር አትመኝ ጋይስ። የእውነት እኔ ለራሴ እንደ ራሴ እኔም ለራሴ ብዙ ነገር የምልጅ ነኝ፣ ግን ኮሜንቱን ሳይ ማርያም ውስጤ ተሰብሯል። አንዳንዴ በስመ አብ በጣም ከባድ ነው እና በራሳቸው በራሳችን የእነሱ ቤት ሂደን ለምናየው ነገር ይሄን ያክል የክፋት ኮሜንት ተረጋቡ። እውነት ነው ሁሉም ነገር የሚያስብል ነው። ግን ቢሆንም አራተው በዚህ ደረጃ በዚህ ልክተው አንሳደ ኮሜንት ገብታችሁ ብታዩ በጣም ያሳዝናል። በእነዚህ ልጆች እና ለሰው መጥፎ ነገር በተመኘን ቁጥር ለራሳችን ጥሩ ነገር አይገጥመንም እና አንዳንዴ መጥፎ ነገር ባንመኝ ጥሩ ነው። መኪና አደጋ ደግሞ በጣም ከባድ ነው እና በጣም ብዙ ኮሜንቶች አሉ። አንዳንድ አንድ የሚሰሩና ተው፣ መጥፎ ነገር በምንጽፋቸው ጥሩ ነገር ጽፈን ብናልፍ እነሱም ከዛ ከጥሩ ነገሩ እያዩ ይማሩበታል ብዬ አስባለሁ። ሰላም ሰላም፣ ቡድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ። እንግዲህ ሰሞኑን እየጠፋሁ ነው፣ ማርያምን ትንሽ ስራ ቢዚ ነኝ። በዛ ላይ ደግሞ ዩቱብ ላይ ብዙ አይደለሁም፣ እየጠፋሁ ነው እና ዛሬ አብረሽ ከመኪና አብረሽ መኪና ተጋጭቶ የመኪና አደጋ ደርሶበት ምናምን ሳይ በጣም አሳዘነኝ። ና ገብቼ ሳይ እግዚአብሔር ይመስገን እንደ ታምኔሉ አይደለም ታምኔል ላይ እንደተጻፈው አይደለም እግዚአብሔር ይመስገን ቪዲዮውን ስናይ ያን ያህል የከፋ ነገር የለውም። ግን ቢሆንም የሰው ልጅ መጥፎ ነገር ባንመኝለት ለማንኛውም ነገር ጥሩ ነገር ብንመኝ ብዬ ነው ማስበው እንደ ራሴ ምክንያቱም ምንም እነዚህ ልጆች እንግዲህ እኛ ተው ብለናቸው እኛ አድርጉ ብለናቸው ሳይሆን የሚያደርጉት በራሳቸው ፍላጎት በራሳቸው ነገር የራሳቸው የታያቸውን ነገር ነው እንጂ የኮሜንት አይተውማ ቢሆን ድሮ ነበር ሁሉን ነገር ትተው ይስተካከሉት። ግን ሊስተካከሉ አልቻሉም። ግን እነሱ መጥፎ ስራ በሰሩ ጊዜ በሰሩ ሰዓት፣ እኛም ደግሞ መጥፎ ኮሜንት መመለስ በጣም ከባድ ነውና፣ አሁን እዚህ ኮሜንት ላይ ገብተው ብዙ በቃ የሚያሳዝን ውስጥ የሚሰብር በቃ ለሰው ልጅ የማይባል ነገር ብዙ ነገሮች አሉና ሰው ነን ያን ኮሜንት ስናየው ትንሽ የሆነ መጥፎ ስሜት ይሰማናል። እና መጥፎ ኮሜንት አትጻፉላችኋለሁ። እና ሰሞኑን አይታችኋል ያለውን ነገር ከሩታ ጋር ያለው ነገር ምናምን አይታችኋል። እና በዛ በዛ ነው፣ በሩታ የሩታ ወዳጆች ናቸው አብርሽን አሁን መጥፎ ኮሜንት እየጻፉለት ያሉትን እንጂ ሰው የሰው ልጅ ማንኛውም ሰው ቢሆን መጥፎ መጥፎን ለሰው መጥፎ ነገር የሚመኝ ሰው የለም እና ግን ሩታ ካለችበት አንጻር ነው ና ሩታ ሁን አሁን ላይ ልወልድ ብላ ቤተሰቦቿ ጋር ናት። ወደ ቤተሰቦቿ ሄዳ ነው ያለችው እነሱ ደግሞ አብረሽ ደግሞ አሁን ከጎኗ በሚሆንበት ሰዓት ቢያንስ እኮ አሁን አይታቸዋን ባለፈው፣ መቼም ትላንትና ከትላንት ወዲያ የልጃቸውን ጾታ አይት አውቀዋል። ወንድ ልጅ አርግዛለታለይ ልትወልድ ደርሳለይ ምናምን እና ያን ራሱ ተሰብስበው ጓደኞቻቸው ተሰብስበው እነጽጌ እነ ዳኒ ዩቲዩበሮች በሙሉ እና ተሰብስበው ያን ነገር ያደረጉላቸውና እነሱ እንዲደሰቱ ወይም ደግሞ ወደ ሰላማቸው እንዲመለስ እነሱ ጥሩ ነገር ጓደኞች እኳ ጥሩ ነገር እያደረጉ አብረሽ ግን በዛ ጥሩ ነገር ሊማር አልቻለም ማለት ነው። አሁንም እያደረገ ያለው ነገር በቃ ወዳልሆነ መንገድ ነው እየሄደ ያለው እና ቢያንስ እኳ እቺ ሁለት ራሷን እስከምትሆን ድረስ ከሄርሜላ ጋር ያለውን ግንኙነት ቢያቆም ለኛ ለተመልካችም ጥሩ ነበር ደስ ይለናል ግን ሊያቆም አልቻለም ያን ነገር ሊያደርጉ አልቻሉም ምክንያቱም እንጀራቸው ነው በቃ እነሱ እንጀራቸው ነው ብለው እስከያዙ ድረስ እንጀራቸው ነው ምን እናደርግ እንጀራቸው ሆኖ ነው እንጂ እኮ ይሄ ለሰው ልጅ የሚያስተምር ጥሩ ነገር ያዘለ ለነገ ለልጆቻቸው ለልጅ ልጅ የሚተርፍ ነገር ሆኖ አይደለም ግን ይኸው የሰው ልጅ እንደወጣው ነው የሚቀረው። እና በዛሬው ቀን ቪዲዮ ራሱ ኮሜንት ላይ ገብታችሁ ብታዩ በጣም ነው የሚያሳዝነው። እና ምን እንደምንሆን ስለማናቅ ጥሩ ነገር ሰርተን ብናልፍ ለራሳችን ጥሩ ነው። እና ሩታ በዚህ ሁኔታ እንደዚህ ሆዷ ገፍቶ መውለጃ ሰዓቷ ደርሶ አማዘን፣ መተከዝ፣ ማልቀስ የለባትም እና በዚህን ሰዓት ከጎኗ መሆን ነበረብህ። ከጎኗ መሆን ባትችል ራሱ ከሄርሜላ ጋር እሷ በምትጠላው ነገር እሷ ይሄን ነገር ስለማትፈልገው ስለማትወደው ከሄርሜላ ጋር ያለህን ግንኙነት ስለማትወደው ስለማትፈልገው ይሄን ነገር ራሱ ብታቆም ለሩት ትልቅ ነገር ነው ብዬ ነው የማስበው እና አሁንም ደግሞ በሌላ ይሄን ነገር ስታይ አላቅም ብቻ፣ አንተ ምን አይነት ስሜት ተሰምቶ ይሄን ነገር እንደምታደርግ አላቅም። እኛና አቅም ሄርሜላም ልታቆም አልቻለችም። የሰው ልጅ ምከረው ምከረው እምቢ ካለ መከራይ ምከረው ይባላል። እና ዛሬ ይሄ ልጅ ለሩታ ያልሆነ ነገር ለሄርሜላ ለኔ ይሆነኛም ብላ ካሰበች ተሳስታል። እያየችውም ነው አብሽ ከቡስ ሴቶች ጋር ነው ፎቶም ይነሳው ቪዲዮም ይሰራው ሌላ ሌላ ነገር ብዙ ነገር እና ከብዙ ሴቶች ጋር ነውና፣ ያን ነገር ትቶ ለሩታ ያልሆነ ወንድ ለኔ ይሆናል፣ ከኔ ጋ ጥሩ ህይወት ይኖራል፣ ከማንም ሳይሄድ እኔ ጋር መቀጠል ይችላል ብላ ካሰበይ እና ያለ ለወደፊት ሁላችንም ማለት ነው። ግን ለዛች ሴት እየበደላት እና በዚህ ደረጃ እንትን እያላት አይኗ እያየ እሷ ነገ ለኔ ብላ አለማሰቧ ትልቅ ስህተት ነው። ነገ ደግሞ የሚሆነውን ነገር አናውቅም። ሁላችንም እና እኔ ምን እንደምላችሁ አላውቅም እና እናንተ በቃ ኮሜንት ላይ መጥፎ ነገር ለመጥፎ መጥፎ ምኞታት አትመኝ ዛሬ አሁን መኪና ደገባ ብለው በሰሩት ቪዲዮ ላይ በጣም ብዙ ወደ አራት ሺህ ኮሜንት አይቻሉ አብዛኛው በቃ እየጻፈው ጥሩ አይደለም በቃ እና ብዙ ደግሞ በዛው ልክ ደግሞ ጥሩ ነገር የሚመኙ አሉ። ለሰው ልጅ መጥፎ ነገር የማያስቡ መጥፎ ነገር እንትን የማይሉ አሉና እና እሰይም እንኳን ሆነ አትበሉ። ማርያም እንደዛ አትበሉ፣ ጥሩ አይደለም። ኮሜንት ላይ በዚህ ደረጃ ለሰው ልጅ እንትን እንደዚህ፣ መኪና አደጋ ነው። ሁላችንም ነገር ምን እንደሚያገጥ ምን እንደሚገጥመን አናቅም። ሁላችንም ወጥተን መመለሳችንን አናቅም። አድረን ማርፈዳችንን መዋላችንን አናቅም እና ምን እንደሚገጥመን አናቅም እና እሱ ግን ባጋጠመው ነገር ሊማርበት ይችላል። አስባችሁታል? ሊያስተምረው ይችላል። ጥሩ ነገር ይዞበት እንትን ሊል ይችላል። ይሄን ነገር ይሄን ነገር ስላደረግኩ ነው፣ ሰው አስከፍቻለሁ እንዴ? ሰው አሳዝኛለሁ እንዴ? ከሰው አይንገባሁ እንዴ? ሊልበት ይችላል። እና እሱን እንደማስተማሪያ ሊሆነው ይችላል። ይሄን ነገር ያመጣበትና ፈጣሪ ለሁሉም ነገር ለሁላችንም እንትናለው እና መጥፎ ነገር ባንል ጥሩ ነው ብዬ አስባለሁ። እና ዛሬ እንግዲህ እግዚአብሔር አትርፎታን እንኳንም ፈጣሪ ያተረፈ አተረፋችሁ ሁላችሁንም። ሄርሜላ ደግሞ ቢያንስ ሴት ልጅ ነች ተረጅው በቃ ተይው እንዴ ተይው። ቢያንስ ይችል ሁለት ራሷን እስከምትሆን ድረስ አንቺ ተይው በቃ። ለቀቃ አድርጌ እንዴ ጤነኛ ነሽ አንቺ ልጅ? ግን ሴት ልጅ አልለሽም በቃ ሰላሳ ጊዜ ብትወጅውም ቢያንስ እኮ ለእሷ ለስሜቷ፣ እራሳችሁ ውስጥ ላይ ተገናኙ፣ አውሩ፣ እንደፈለጋችሁ ላይፋችሁን አሳልፉ። ግን ቪዲዮ ፖስት በምታደርጉ ቁጥር በተለቀቀ ቁጥር ሄርሜላ ሩታ ይሄን ነገር እያየ ራሷን ትጎዳለች። ፕሊስ ሄርሜላ በእናትሽ አራታይ ሁለት ራሷን እስከምትሆን ነገም ባንቺ ነው ይሄ ነገር እና ነግ በእኔ ብለሽ ማሰብ አለብሽ። ሴት ልጅ ነሽ እና በሴት ልጅ ላይ እንደዚህ አትቀልጅ። ቢያንስ ነብሰ ጥሩ ናትኝ ሰው እኮ ተደብቆ የፈለገውን ነገር ሊያደርግ ይችላል። ና እንደዚህ ግን እያገጠጠና ያፈጠጠ ነገር አታደርጉ። በጣም ዩቱበሮች በጣም ተጨማልቀው ነው ያሉት። በጣም ፎቷቸውን እስከማቃጠል የምናየው እርጉዝ ሆኖ ሚስታቸውን ያለ መንከባከብ። በቃ አሁንማ ሁሉም ሁሉም አንዱ ሆነዋልና፣ እኔ እንጃ እኔ አላውቅም። ብቻ ጥሩ ትምህርት እያስተማራችሁ መስሏችሁ ሰውን እየገደላችሁ ነው ያላችሁ።